ጸጉር የሚያለሰልስ የማይጎዳ ለጸጉራችን እጅግ ጠቃሚ የሆነ ለጸጉር ዘለላም እንደዚሁም ለስሩ የሚያጠነክር የሚያለሰልስ በጣም ጤናማ የሆነ ቅባት ነው። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት ይብዛልኝ። ሀገራችን ኢትዮጵያን ሰላም ያደርግልን እግዚአብሔር። ዛሬ ይዤላችሁ የመጣሁት ቆንጆ የጥቁር አዝሙድ እንደዚሁም ደግሞ ሮዝመሪን ቅርንፉድ፣ ቅባት በኦሊቭ ኦሊቭ ወይም ደግሞ ኤክስትራ ቨርጂን የወይራ ወይም ደግሞ የዘይት ዘይቶን የምትሉት ቅባት ነው። እንዳደርኩ ነግራችኋለሁ። እያመስኩት ነው። የትንሽ ትንሽ አመሳ አድርጋለሁ። ሽታውን ስለምፈልገው ነው። በነገራችን ላይ በጣም አሪፍ ነው ያደረግኩት። ሀያ አምስት ፍሬ ነው። ሀያ አምስት ፍሬ ቅርንፉድና ሁለት የሾርባ ማንኪያ ያክል የሚሆን ሮዝ መሪን እንደዚሁም ደግሞ ሁለት የሾርባ ማንኪያ ያክል የሚሆን ጥቁር አዝሙድን ያደረግኩት ማለት ነው። ዘይቱ በዛ ስለሚል ነው በዛ ያደረግኩት። አነስ ሲል አነስ ታደርጋላችሁ። መጠኑ እንደምታዩት በጣም አነስተኛ ነው። ጋዛችንን በጣም ቀንሰን እናምሰዋለን ማለት ነው። ይህ ከተሞቻቸው እኔ አላሳርም በጣም እንደዚህ ሲታመሱ ቅመሞች ሽታቸው ይወጣልእና ለዛ ነው ኦሊቭ ኦሊቫ ምንም አይነት ሽታ የለውም። ያው ለምግብ የምንጠቀመው ነው። እንደገና ለጸጉራችንም ሆነ ለራስ ቅላችን ምንም አይነት ሳይድ ኢፌክት የለውም ማለት ነው። ስትጠቀሙ ምናልባት እንዳትፈሩ ወይም ደግሞ ከጠይቃችሁኝ ብዬ ነው። ይሄ ጸጉር ይሄ ቅባት የምንሰራው ቅባት በዚህ መልኩ አውቃቸዋለሁ። እንዲፈጭ ያክል ነው እንዲፈጭ፣ እና ትንሽ የተወሰነ የራሱ የሆነ ሽታ እንዲኖረው ነው እንደዚህ ያደረኩት ማለት ነው። ይሄ ጊዜ ከሌላችሁ ይሄንን ምንም ሳታደርጉ ጨለማ ውስጥ ለሳምንት ማቆየት ትችላላችሁ። የሚሰራውት ቪዲዮ ለማየት ትችላላችሁ። ከዛ እንፈጨዋለን ማለት ነው። ውድ ቤተሰቦቼ አላበዛባችሁም። እናማ ይሄው እንደዚህ ሸርከት ከት አድርገን ነው የምንፈጨው። ትንሽ አንድ ሁለት ዙር ነው የምናዞረው። በጣም ተደቀቀ፣ ወደ ዘይቱ ድቅቅ ብሎ እንዳይገባና ወደ ራስ ቅላችን እንዳይመጣ ማለት ነው። እንደዚህ የምናደርገው ትንሽ ሸርከት ታርጉት አርጉት። በሙቀጭ ማውቀት ትችላላችሁ። ውቅጭ ብሰራለሁ። እሺ፣ ከዛም በመቀጠል እቃ ጉድጓድ ያለ ሳህን ያስፈልገናል። የማይቃጠል ማለት ነው። በውሃ ነው በስቲም ነው የምናደርገው ማለት ነው። ይህን እነዚህ ጋር አደርጋለሁ እንደምታዩት፣ ከሶስት ማንኪያ ሸርባ ማንኪያ አይበልጥም ማለት ነው። እና ያው ጥቁረቱን ጥቁር አዝሙዱ ደግሞ ጥቁረቱ በጣም አሪፍ ነው። እንግዲህ የሰራው ከእነዚህ ነው ለማለት ያክል ነው። መጀመሪያ አላሳይኋቸውም። ይሄ ነው በቃ። መጀመሪያ ኤክስፐርት ዴታቸውን ማየት አለባችሁ። ከዛ በኋላ ከወዲሁ መጨረስ አለባችሁ፣ ቅባቱን ማለት ነው። እናንተ የሰራችሁ ቅባት ለስድስት ወር ይቆያል። እመኑኝ፣ እኔ ስለማቀው ነው። ዘይቱ ደግሞ ይህን ይመስላል። ዘይቱ የዘይት ዘይቱን የምንለው ወይ ዘይ ዘይቱን ከታች ይታያችኋል ወይም ደግሞ ኦሊቭ ኦሊቫ፣ ማንኛውም ሱፐር ማርኬት ታገኝታላችሁ። በነገራችን ላይ ኢትዮጵያም እዚህም ውጭም ሁሉም ጋር አለ ማለት ነው። ቅባቱ እሱን ከአንድ ጊዜ ገዝታችሁ አንድ የሰርታችሁ ለስድስት ወር ግልግል ነው የምትሉት። ለስድስት ወር ያክል ይበቃል ማለት ነው ይሄ ዘይት ዛሬ የምንሰራው አብራችሁን ቆዩ። እዚሁ አጋጣሚ አዲስ የሆናችሁ ላይክ፣ እንደዚሁም ሰብስክራይብ አድርጎ አመሰግናለሁ። እዚህ ጋ ያደረኩት ውሀ ነው። ውድ ቤተሰቦች ውሀ እያፈላን ነው የምናደርገው ማለት ነው። እና ይህንን አደርጋለሁ። ከዛ በኋላ ዘይታችሁን ታደርጋላችሁ ማለት ነው። ቃ ወንድ የሚበቃችሁ ያክል ታረጋላችሁ። እውነቴን ነው የምላቸው ይህን ቅባት እንግዛው ብንል በጣም ብዙ ብር ነው የምናወጣበት። በጣም በውድ ነው የሚሸጡት እነዚህ እንደዚህ የተሰሩ ቅባቶች ማለት ነው። አንደኛ ነገር ለጸጉራችሁም፣ ለጸጉሮች ምንም አይነት ሳይድ ኢፌክት የለውም፣ የሚጎዳ ነገር የለም። ዘይቱም ሆነ እንደዚሁም ደግሞ ሮዝመሪን ለጸጉር ማለስለስ፣ ማሳደግ በጣም አሪፍ ነው። ጥቁር አዝሙዱ ደግሞ እንዲህ ጸጉራችሁ የሚያሳክካቸው ልጆች ለፎረፎር በጣም በጣም ወሳኝ ነው። ተጠቀሙት ሰርታችሁ ማለት ነው። እንደዚህ አድርገን ከስር በእንፋሎቱ ይበስላል ማለት ነው። አርባ ደቂቃ ያክል ብታበስሉ ነው፣ ከዛ በኋላ ችግር የለውም በዚህ ያደረጋችሁ ማብሰል ነው እና ጸጉራችሁን በዚህ መልኩ መንከባከብ ነው። እኔ በጣም ነው ምሰራው፣ ግን እኔ ያው ብዙ ቅባት አለቀባውም ጸጉሬ ላይ፣ ሁሌ ትራሴን እንዲነካብኝ አልፈልግም ቅባቱ ማለት ነው እንጂ በጣም ነው የምሰራው። በዚህ መልኩ እንደምታዩት ይፈላል ማለት ነው። ጸጉራችሁን የሚጎዳ ነገር የለም። በዛ ላይ እኔ ምንም አይነት ኬሚካል አልጠቀም። ይቆያል ወይ? አዎ ይቆያል። ቤት ለምሳሌ ምንም ያክል ኤክስፓይርዴቱ ካላለቀ በስተቀር አይበላሽም። ይህም የምንሰራው ነገር አይበላሽም። ለምን ውስጡ የምናደርገው ነገር የለም። እንዳላጠፈን ዘይቱን ብቻ ስለምናስቀር ምንም አይበላሽም ማለት ነው። እኔ ስለ ራሴ ስለምጠቀመው ነው ለእናንተ የምነግራችሁና ስድስት ወር በደንብ ነው እንትን የሚለው የሚቆየው ማለት ነው። ምንም አይነት የሚበላሽ ነገር የለውም። ሞክሩት። አንዴ የሰርታችሁ ጊዜ የሌላችሁ እንደዚህ መስራትና መጠቀም ትችላላችሁ። ከስርን ፏሎቱን እንትን ስል እሱ ራሱ እየፈላ ይመጣል ዘይቱ ማለት ነው። እና እሳት ላይ እንዳትጥዱ እሺ፣ እሳት ላይ እንዳትጥዱት ማለት እንደዚህ በዚህ መልኩ ሲሆን፣ እንዴት መሰላችሁ በውስጡ ያለው ቫይታሚኑ የዘይቱም ሆነ የቅመሞቹ እልም እንዳይልብን፣ እንደዚሁም ደግሞ ዘይቱ ከነጠረ ምንም ዋጋ ስለማይሰጥ በጣም እሳት ላይ እንዳታረጉት። በውሃ አድርጉ። በድስት ከስር እንደዚህ አድርጋችሁ በውሃ ስቲም አድርጋችሁ ብትሰሩት የበለጠ ጥቅሙ ታገኙታላችሁ። ሁሉንም ማለት ነው። ዳይሬክት ነው የምታገኙት። ምንም እንትን የሚልባችሁ ነገር የለም። በዛ ላይ ጸጉራችሁን በጣም ነው ማስቸራይዝ የሚያደርገው። ሮዝመሪን ሲጀመር በጣም በአሁኑ ሰዓት ለጸጉር እጅግ በጣም ጠቃሚ ነው። በጣም ቫሪያል የወጣ ነው። እንደውም ቅባቱ፣ የእሱ ቅባት በጣም ውድ ነው። ካያችሁ ዛ ላይ ትንሽ ነው። እንዲሁም በብዛት ደግሞ የሚሰሩት ሲሰሩ ያለሁን የዩቱበሮቹን እንደዚህ የውጭ ሀገር ዜጎችን ያለው በኦሊቭ ኦሊቫ ነው በብዛት የሚሰሩት ማለት ነው፣ በብዛት ማለት ነው። ዞሮ እናንተ ለጸጉራችሁ በሚመቻችሁ ዘይት ብትሰሩት መልካም ነው። ያኛውም ከተመቻችሁ በዛኛው መስራት ትችላላችሁ ማለት ነው። በምግቡ ይሄ ግን በጣም ቆንጆ ነው። አንድ ብትገዙ ለብዙ ጊዜ ይጠቅማችኋል ማለት ነው። እና ቁጭ አርጋችሁ ለጸጉራችሁ እንደሆነ አስታውሳችሁ፣ ሲያልቅ ሲያልቅ መስራት ትችላላችሁ። ብዙ አይፈጅም። ይህ የጸጉራችሁን ዘለላ ስሩንም ያጠነክርላችኋል። በመጀመሪያ ስሩን በደንብ ትቀባላችሁ። በቃ ማሳጅ እያደረጋችሁ ሁሌ ማታ ማታ መቀባት ትችላላችሁ ማለት ነው። ስንታጠብ ነው ወይ ተታጠብ በኋላ ለምትሉት ሳትታጠቡም ታጥባችሁ መቀባት ትችላላችሁ። ሁለቱንም መጠቀም ትችላላችሁ ማለት ነው። ይህን ቅባት ቅባቱ በጣም ነው የሚያምረው። ይሄ ሮዝመሪ ነው ከላይ የሚያሰፋው እየፈላ ሲመጣ ለብቻው ይለያል። እነዛ ደግሞ ደቅቅ ሳሉ ስላሉ ወደ ውስጥ ይዘቅጣሉ። የጠቆረውም ያው ጥቁር አዝሙድ ስላለ ነው። እና ጥቁር አዝሙድ ደግሞ እንደዚህ በሚጠቁርበት ጊዜ የፀጉራችን ከለሩን በጣም ያሳምርልናል። አንጸባራቂ እንዲሆን ያደርግልናል። እና ደግሞ ያው ሽበት ላለብንም ደግሞ ሽበታችንም ደግሞ ሪከበር ያደርግልናል ማለት ነው። ከበር ያደርጋል ነው እያልኩ ያለሁት እኔ ያጠፋል፣ ጭራሽ ያጠፋል አላልኩም ማለት የበቀለውን ነገር እኛ በራሳችን ማጥፋት ስለማንችል ማለት ነው። እና ብዙ ልጆች የምትጠይቁኛላችሁ እዚህ እኛ በምድር ላይ የምንሰራቸው ነገሮች ስለጸጉራችን ወይ ለሽበት ብለን የምንሰራቸው ነገሮች ጊዜያዊ ናቸው። እሺ ውዶች፣ ጊዜያዊ ከአንድ እስከ አርባ አምስት ቀን ወይ ወር፣ ከዛ በኋላ ደግሞ መልሶ የሚበቅል ነገር ነው። እና ለዛ ነው ያልተረዳችሁ ካላችሁ ላስረዳችሁ ማለት ነው። የሚባለውን ነገር ካያችሁ ወደሱ የርዕስ ጉዳይ ነው። እና ለዛ ነው ቤተሰቦቼ፣ ይህንን እንግዲህ እኔ ወደ መጨረሻ አካባቢ ደርሻለሁ። በዛውም እያወራኋችሁ ስለ ጥቅሙ ይህን ሰርታችሁ ጠቅማችሁ እንደው መኑኝ ኮመን ተስማማችሁ ወይስ አልተስማማችሁም የሚለውም ማለት ነው። እና ሀያ አምስት ፍሬ ነው ያደረግኩት እኔ አንድ ማንኪያ በሾርባ ማንኪያ ብታደርጓት ሀያ አምስት ፍሬ ትሆናለች ማለት ነው። ከዛ አውጥተን እናሳድረዋለን። አጥፍቻለሁ። ከዛ እንደዚህ አድርገን ከድነን እናሳድረዋለን። ሲያደር ከለሩ ይመጣል፣ ምዝምዝ ያደርገዋል፣ ቆንጆ ይሆናል። ነገ ደግሞ እንዴት እንደሚሆን አብረን እናየዋለን እያስ እያጠለለን እንቀባለን አብረን ማለት ነው ታዩታላችሁ በጣም ነው የምትወዱት ነገ በማግስቱ እሺ በማግስተኛው ቀን ይሄንን ይመስላለሁ እንግዲህ ላጠለው ነው ማለት ነው እና ሲጠለል ደግሞ አሳያችኋለሁ እንዴት እንደሚመስል ይሄ ማጥለያ ጥቅጥቅ ያለ ማጥለያ ከሌላችሁ የነጠላ ቅዳጅ ይሆናል ነጠላ ራሱ ይሆናል። ከእሱ ከሌለ ደግሞ ካልሲ ይሆናል። ብቻ ወደ ፀጉራችን እንዳይመጣ በደንብ አርገን እናጠለዋለን ማለት ነው። አሁን ይሄ ወደ ላይ ሰፈፍ ስላለ ነው እንጂ ራሱ ራሱ ከስር ይዘግጣል። ችግር የለውም። ቀስ አርጋችሁ እንደዚህ መቸም ማጠል የሚያቅተው ሰው የለም። ግን ወደ ውስጥ እንዳይወርድባችሁ በደንብ አጥሉ ማለት ነው። ያ ምንድነው ጠቃጠኖቹ ፀጉራችን ራስ ቅላችንን ከነኩ ወደ ፎረፎርነት ወይም ደግሞ ወደ ማሳከክ እንዳይገቡ ነው። ለዛ በደንብ አጥሉ ማለት ነው። ሸርከታ አድርገን የፈጨነው ደግሞ ለምንድን ነው? ያው እንደዚህ ስናጠል ድቅቅ ብሎ ወደ ቅባቱ እንዳይገባ ነው። ለዛ ነው። አሁን ይሄ ሮዝመሪን የምታዩት ከላይ ማጥለያው አጠለዋል። ችግር የለም። ያው በዚህ መልኩ እንደዚህ እንትን ይላል። እናጠለዋለን ቀስ ብለን እስከሚያልቅያችሁ ላይክ አድርጉ፣ ላይክ ሳታደርጉ ለምንድን ነው የምታዩት? እስኪ ላይክ አድርጉ። ይጠቅመኛል ስወዳችሁ ማለት ነው። እሺ ይኸው አሰሩን ከንትኑ ለይተናል። አሰሩ እንግዲህ ይመስላል ማለት ነው። የወጣው ያው ራሱ ነው። እንትን ብለዋል፣ ማጥለያው ትንሽ ስለሆነ ነው። በጣም ቅባቱ ማዕዛው ሽታው በጣም ነው የሚጣፍጠው። በጣም ነው እኔ በጣም እወደዋለሁ ማለት ነው ሽታው በጣም ነው ምወደው። እና ላሳስም ያደረግኩት ለዛ ስለሆነ ነው እጅ ላይ የቀባሁት ነው። ይህንም በቃ ጸጉራችሁ ላይ መቀባት ነው፣ በቃ አለቀ። እቃ ካላችሁ በቃ በጥሩ እቃ እርጋችሁ አስቀምጡ። ቅባት ያለቀበትን እቃ አትጣሉ፣ ይጠቅማችኋል፣ ቅባታችሁን ለማድረጊያ ማለት ነው። ቅባታችሁን ስታደርጉ ደግሞ ከውሃ ነጻ የሆኑ ቡትል የተጠቀሙ ስላችሁ ጠርሙሱ ወይም ደግሞ የሆነ ነገር ግን ከውሃ ነጻ የሆነ ውሃ ላይ በውሃ አጥባቸው እንዳታረጉ። እጄ ነቀብጅ የቀባው እያሳያኋቸው ነው። በጣም ነው የሚያርፍ እንትን የሚለው ይሄ ለገላ ራሱ ይሆናል። የማይሆነው የለም። ዞሮ ዞሮ ለጸጉራችን በጣም አሪፍ ነው። ለእጃችሁ የምትቀቡት ምርጥ ነው ማለት ነው። እና እቃችሁ የምታደርጉበት እቃ ውሃ እንዳይኖረው፣ ውሃ ካለው ያበላሸዋል ማለት ነው። እኛ በደረቅ እቃ ነው የተጠቀምነው ምክንያቱም ውሃ ነገሮችን ስለሚያበላሽ ከውሃ ነጻ የሆነ ደረቅ የቅባት እቃ ሊኖራችሁ ይገባል። አያችሁ ይሄ ለአንድ ሰው ለስድስት ወር በቂ ሆነ ብዬ ነው ማስበው ቢያንስ ለሶስት ወር ለስድስት ወር ይበቀዋል፣ እና ቅባቱ ለረጅም ጊዜ መቀመጥ የሚችለው ምንም የሚጎዳው ነገር የለም። ጠቃሚ ነው፣ እየሰራችሁ ተጠቀሙ ማለት ነው። እና በጣም ቆንጅዬ ነው በነገራችን ላይ ይህን ሰርታችሁ ተጠቅማችሁ ተጠቅመንበታል ብላችሁ እስቲ ኮመንት እንድትጽፉልኝ ማለት ነው። እሺ ለእኔ እንግዲህ ቤት እየሰራሁ ነው የምጠቀመው። እኔ ቅባት ገዝቼ አላቅም ብላችሁ አታምኑኝም። እኔ ሀገር ቤት እጄ ራሱ ምጓጓላቸው ቅባቶች እንደዚህ በቤተሰብ ላይ ሳያቸው ቃጥነዋል ምናምን ሲሉኝ እኔ ገዝቼው አላቅም። እንደዚሁ ዘይቶችን በመቀመም በመስራት ነው ለራሴ የምጠቀመው። ጭቃውንም ሁሉንም ማለት ነው። አንድ ጭቃ ቅባት ገዝቼ ነበር የሆነ ሰዓት ላይ። ጥሩ ነበረ፣ ጥሩ ተጠቅሚ ዋለሁ። በእርግጥና ይሄ ቅባቱ ይን ይመስላል። ቅባት የገዛንበት እቃ ነው ያረግንበት ማለት ነው። ያለቀበት እንደዚህ አስቀምጣችሁ መገልገል ትችላላችሁ። በቃ እንደዚህ እየሰሩ ታዲያ መጠቀም ምንም አይጎዳም። ኬሚካል የለ፣ ነጻ ነው። አናደርግበትም እኛ ማለት ነው። ያው ብሎም ብሎ ለረጅም ጊዜ ይቆይላችኋል። እናንተ እንደዚህ ሰርታችሁ እየቀነሳችሁ መጠቀም ጸጉራችሁን በደንብ ማሳጅ ማደረግ፣ ጸጉር የተነቃቀለ እረገፈ ምናምን የለም። እንደዚህ አድርጋችሁ ተጠቀሙ። የምትወዱት ተስፋ አደርጋለሁ። መቼም እኔ የሰራሁትን ቅባት ሳልቀባው አልቀርም። ይሄ ደግሞ የባለፈው ቪዲዮ ነው እንትን ያልኩላችሁ ማለት ነው። ቆረጣ አርጌ ጫንኩላችሁ። አመሰግናለሁ። ደህና ሁኑልኝ። ቻው! ባይ ባይ ባይ!